ከቅርብ ዓመታት ወዲህ በኢትዮጵያ የኩላሊት ታማሚ እየበዛ ይመስላል። በእርግጥም በዝቷል። በቅርብ የምናውቃቸው በርካታ ሰዎችም የኩላሊት ሕመም እንዳጋጠማቸው ሕክምና እንደሚያስፈልጋቸው ጭምር ወይም ሕክምና እየተከታተሉ እንደሆነ ሲናገሩ እንሰማለን። በማኅበራዊ ሚዲያ ወዲና ወዲህ የሚዘዋወሩ የእርዳታ ጥሪዎችም አብዛኞቹ ከኩላሊት ሕመም ጋር የተገናኙ መሆናቸው ጥያቄን የሚያጭር ነው። ለመሆኑ በኢትዮጵያ ከቅርብ ዓመታት ወዲህ የኩላሊት ህመም ለምን ጨመረ? ይህንን ቁልፍ ጥያቄና ከኩላሊት ጋር ተያያዥ ጥያቄዎችን በተመለከተ ዶክተር ፍጹም ጥላሁን የኩላሊት ህክምና ከፍተኛ ስፔሻሊስት ከቢቢሲ ጋር ቃለመጠይቅ አድርገው የተናገሯቸውን ዝርዝር ነገሮች አጋራችኋለሁ። በተጨማሪ ግረ መንገዳችንን ስለ ኩላሊት ስናወራ በቅርቡ በኢትዮጵያ ጅንካ የተከሰተው በሽታም ኩላሊትን ፌል የማድረግ አቅም እንዳለውም ተነግሯል። ስለዚህም የምነግራችሁ ዝርዝር መረጃ አለ። ከዛ በፊት ግን ይህንን አጓጊ ፕሮግራም እስከ መጨረሻው እየተመለከታችሁ ላይክ፣ ሼር፣ ሰብስክራይብ እንዲሁም ሃሳባችሁን ኮመንት ላይ በማስፈር እንድትከታተሉን እየጋበዝን በቀጥታ ወደ ዕለቱ ፕሮግራማችን እንለፍ። በኢትዮጵያ ምን ተፈጥሮ ነው የኩላሊት ህመም እንዲበዛው የሚለው ቁልፍ ጥያቄና ሌሎችንም ስለ ኩላሊት ህመም መቀመጥ ያለባቸው መረጃዎች ከዶክተር ፍጹም እነሆ። በመጀመሪያ ከስር መሰረቱን እንነሳለን። ለመሆኑ የኩላሊት ተግባር ምንድነው የሚል ጥያቄ ነው ለዶክተር ፍጹም የቀረበላቸው። የኩላሊት ዋናው ተግባር የሰውነታችንን ሁናቴ አስተካክሎ መጠበቅ ነው ሲሉ ያስረዳሉ። ብዙ ሰው ኩላሊትን ሲያስብ ሽንት ነው ቶሎ ትዝ የሚለን የሚሉት ዶክተር ፍጹም ኩላሊት ከዚህ ባሻገር ብዙ ተግባራት አሉት በማለት ማስረዳታቸውን ይቀጥላሉ። ለምሳሌ በሰውነታችን ውስጥ የሆርሞን ምርት፣ የነጠረ ነገሮች ምርትና ምጣኔ፣ የሰውነት ፈሳሽን ምጣኔና ሌሎችንም በርካታ ተግባራት በኩላሊት አማካኝነት የሚፈጸሙ ናቸው በማለት ያክላሉ ታዲያ ኩላሊት ይህንን የተስተካከለ ስራ ለመስራት ተፍተፍ በሚልበት ጊዜ የሚከሰተውን ተረፈ ምርት ሽንት ተብሎ ይጠራል በማለት ይገልጻሉ ዶክተር ፍጹም ይህንን በአጭሩ ስናብራራው ኩላሊት የሰውነታችንን ሚዛን ጠባቂ ነው ይላሉ ምግብ ተመገብን ምግብ ኃይል ሆነ ተዋሳትም የሚያስፈልጋቸውን ያህል ወሰዱ ኩላሊትም የቀረውን ተረፈ ምርትን በአንድ በኩል ይሰበስብና በማጣሪያዎች ተጠቅመው ወደ ማስወገጃዎቹ ክፍል ይልካቸዋል ማለት ነው ሲሉ ያስቀምጣሉ። ተረፈ ምርቱ ከኩላሊት ሚሊዮን ወንፊቶች በኩል ተጣርቶ ያልፍና ከፈሳሽ ጋር ወደ ፊኛ ክፍል ይላካል። ከዚያ ከሌሎች ፈሳሾች ጋር ተደባልቆ ሲወጣ ሽንትሸናን በማለት ያኔ እንገልጸዋለን። የኩላሊት ተግባሩ ይህ ነው በማለት ያስረዳሉ። ኩላሊት ለመሆኑ ደም የማጣራት ስራ ይሰራል እንዴ? ተብሎ ለቀረበላቸው ጥያቄ ኩላሊት ባተሌ ነው ሲሉ ይመልሳሉ። ኩላሊት ባተሌ ነው ፋታ የለውም ቀን ከለሊት ይደክማል ይሰራል ልክ 24 ሰዓት የሚሰራ ላውንደሪ ማሽን አድርጋችሁ ልትወስዱት ትችላላችሁ በማለት ለምሳሌ የሚያቀርቡት ዶክተር ፍጹም፣ ለምሳሌ በያንዳንድ ኩላሊት ውስጥ በ30 ደቂቃ ውስጥ ሙሉ ደማችን አንድ ዙር ይታጠባል። በየ30 ደቂቃ ውስጥ ሰውነታችን ውስጥ ያለ ደም ደግሞ አጠባ ይገባል። የደም ላቫጆ ልንለው እንችላለን በማለት ዶክተር ፍጹም አስረድቷል። ተረፈ ምርት የሚያስወግደው የዚህ የአጠባ ሂደት ነው ሲሉ ያስቀምጡታል። በየ30 ደቂቃውም 5 ሊትር ደም ይታጠባል። ያለ ረፍት 24 ሰዓት ይህንን ስራ መስራት እጅግ ከባድ ነው። የኩላሊትም ስራ እንደዚህ የከበደ ነው ሲሉ አስረድቷል። ዶክተር ፍጹም እንደሚሉት በአጭር ከሚረጨው ደም ውስጥም 20 በመቶ በቀጥታ ወደ ኩላሊታችን የሚሄደው ያለ ምክንያት አይደለም ሲሉ ያክላሉ። ኩላሊት ከባድ ስራ ስለሚሰራ ነው፣ ደም ይፈልጋል በሙሉ ሰውነታችን ከሚዞረው ደም 20 በመቶ በቀጥታ ወደ ኩላሊት የሚሄዱ ነገር የኩላሊትን ባተሌነት የሚጠቁም ነው። ኩላሊት ብዙ ስራ አለው ሲሉ ያክላሉ። ለመሆኑ ኩላሊት ስለመታመማችን የሚጠቁሙ ቅድመ ምልክቶች ምንድን ናቸው? በማለት የቀረበላቸው ተከታይ ጥያቄ ዶክተር ፍጹም ሲመልሱ በብዛት ምልክት የለውም ሲሉ ይጀምራሉ። ብዙ ጊዜ ግን ጽኑ የኩላሊት ህመም ካልሆነ ግን በጠቅላላው ኩላሊት ምልክት አያሳይም። ኩላሊት ባህሪው ጥሩ አይደለም፣ ህመሙንም ስለማይናገር ሰዎች ያልታሰበ ጣጣ ውስጥ ከገቡ በኋላ ነው ሁኔታውን የሚያውቁት በማለት ይገልጻሉ። ህመም አልተሰማኝምና ኩላሊቴ ጤነኛ ነው ማለት ፈጽሞ አይቻልም፣ የሚሉት ዶክተር ፍጹም ታዲያ መታመማችንን ልናውቅ የምንችለው እንዴት ነው? በሚል ለቀረበላቸው ተከታታይ ጥያቄ በፍጹም ቀላል የደምና የሽንት ምርመራ ሁሉን ይነግረናል በማለት አክለዋል። መደበኛ የኩላሊት ህመም ምልክት አልባ ነው አላልንም። ለዚህም ይሆናል እጅግ በርካታ ሰዎች ኩላሊታቸውን መታመሙን የሚያውቁት ለሌላ በሽታ ሕክምና ሆስፒታል ሲመጡ ብቻ ነው። ኩላሊት እንዳለባቸው የሚያውቁት ስር የሰደደ ወይም ጽኑ የኩላሊት ህመም ደረጃ ላይ ሲደርስ ኩላሊት በጎስ ካልሆነ በምልክት ማየት ይቻላል። ለምሳሌ እግራቸው ሊያብጥ ይችላል። ጧት ጧት ስንነሳ አይናችን ይወፍራል፣ ፊታችን ተነፋፍቶ ልናየው እንችላለን በማለት የሁኔታውን ከባድነት ያስረዳሉ። ቶሎ ደክመኛል፣ ይጫጫነኛል እግሬ አብጣል ልንል እንችላለን። የአጥንት መሳሳት ሊኖር ይችላል። ይህም የሚሆነው ብዙውን ጊዜ ኩላሊት ፈሳሽ ማመጣጠን ስራውን እያስተጓጎለ ነው በማለት አስቀምጦታል። ይህ የሚሆነው ፈሳሽ ከማውጣት ይልቅ በሰውነታችን ስለሚጠራቀም ነው። የምግብ ፍላጎት ማጣት ድካምና የማቅለሽለሽ ስሜት ሊታይብን ይችላል ብለዋል። ደም ግፊታችን መጨመር ሊኖር ይችላል። የደም ማነስ ምልክትም ሊኖር ይችላል። እነዚህ ምልክቶች ከታዩ ኩላሊት የከፋ ደረጃ እየደረሰ ነው ማለት ነው በማለት አስቀምጦታል። ዶክተር ፍጹም ኩላሊት በብዛት ምልክት አልባ እንደሆነ ሲያስረዱ እንዲህ ይላሉ። እንደ ኢትዮጵያ ባሉ ታዳጊ ሀገራት ይቅርና እዚህ እኔ በምሰራበት ሀገር፣ አሜሪካ ራሱ ወደ 40 ከመቶ የሚደርሱ ታማሚዎች ኩላሊታቸው የከፋ ደረጃ ሲደርስ እንጂ ከዚያ በፊት ሕመሙ እንዳለባቸው ፈጽሞ አያውቁም በማለት የሁኔታውን አሳሳቢነት ይገልጻሉ። ስለዚህ ዋናው ምልክቱ ኩላሊት ዝምተኛ መሆኑ ነው። በብዛት ምልክት አያሳይም፣ ከመልዕክት የራቀ ነው ብለዋል። ታዲያ የኩላሊት ሕመም ምልክትን ካላሳየና እንዲህ ዝምተኛ ከሆነ መታመማችንን እንዴት እናውቅ? በሚል ለቀረበላቸው ጥያቄ ዶክተር ፍጹም እንዳመላከቱት የኩላሊት ጤነኝነት በጣም በቀላሉ በደምና በሽንት ቶሎ ማወቅ ይቻላል ይላሉ። ችግሩ ካልታመምን ሐኪም ዘንድ ስለማንሄድ ነው፣ ችግራችን። እውነት ነው፣ ኩላሊት ዝምተኛ ነው፣ ወዲያው ይህ ሁኔታ ያዘናጋናል፣ በማለት አስቀምጦታል። ስለዚህ አቅም ያለው ሰው ቢያንስ በዓመት አንድ ጊዜ ኩላሊቱን ቢታይ ብለው የሚጠቁሙ ሲሆን፣ እርግጥ ነው ሁሉም ሰው ዛሬውኑ ተነስቶ ልመርመር ቢል ለሕክምና መዋቅሩ ላይ ጫና ሊፈጠር ይችላል። ነገር ግን ለምሳሌ የደም ግፊት ያለበት ሰው ስኳር ያለበት ሰው፣ ቅጥ ያጣ ውፍረት ችግር ያለበት ሰው፣ ሌላ ተጓዳኝ ህመም ያለበት ሰው ከሌላው ሰው ይልቅ ለኩላሊት ህመም ተጋላጭ መሆኑን መጠርጠር አለበት። ለዚህም መታየትና ራሱን በየጊዜው ማየትም አለበት በማለት ስለ ሁኔታው አሳሳቢነት ይገልጻሉ። ሌላው በአንዳንድ ወገን የሚነሳው ጥያቄ ነው ለዶክተር ፍጹም የተሰነዘረላቸው። አንዳንዶች የሽንት ቀለም ሲቀየር፣ ማለትም ወደ ቢጫ ቀለም ሲያደላ የሁኔታ አሳሳቢ ነው ወይ በሚል ለቀረበላቸው ጥያቄ ዶክተር ፍጹም በዚህ ረገድ ስጋት ሊገባን አይገባም ካሉ በኋላ፣ ነገር ግን የሽንት መጠን ቢጫ መሆን የኩላሊት ህመም ችግር የሚሆንበት አጋጣሚ አንዳንዴ ሊኖር ይችላል ሲሉ ያስቀምጣሉ። የሽንት ቀለም መቀየር የተወሰነ መልኩ የኩላሊት ህመምን የሚያመላክትበት ጊዜ አለ። ለምሳሌ ቀይ ሲሆን ደም ውስጡ አለ ማለት ነው። ይህ ደሞ የቀለም መቀየሩ ከየት መጣ ብሎ ቶሎ ወደ ህክምና መሄድ እንዳለብን የሚጠቁም ምልክቶች ናቸው። ፈጽሞ መዘናጋት የለብንም ብለዋል። ሽንት ቢጫ ነው በደንብ ውሃ የምንጠጣ ከሆነ በቂ ፈሳሽ ከወሰድን ደግሞ ነጣ ያለ ቀለም ይኖረዋል ነገር ግን ፈሳሽ በበቂ የማንወስድ ከሆነ ግን ሽንታችን ቢጫ ሊሆን ይችላል ይላሉ ዶክተር ፍጹም እንደሚሉት የቀለሙ መቀያየር የሚጠቁመን ፈሳሽ በቂ እየወሰድን ነው ወይስ አይደለም የሚለውን ነው እንጂ ከኩላሊት ህመም ጋር አንዳንዴ ራቅ ሊል ይችላል ይላሉ ሁል ጊዜ ቢጫ ቀለም ያለው ሽንት የምንሸና ከሆነ ራሳችንን መጠየቅ ያለብን በቂ ውሃ እየጠጣን ነው ወይ የሚለውን ነው በማለት ያስቀምጡታል ሌላው ዶክተር ፍጹም የቀረበላቸው ጥያቄ ሽንታችን ሽታው ጠንከር ካለ በኩላሊት ታመናል ወይ ማለት ነው ወይ ለሚል ለቀረበላቸው ጥያቄ ከምንሸናው ሽንት የሚወጣው ጠረን ከወትሮ የተለየ ከሆነና ጠንከር ካለ ምናልባትም አንዳች የኢንፌክሽን ምልክት ስለሚሆን ራሳችንን መጠየቅ ይኖርብናል በማለት ጥያቄውን ይመልሳሉ። በተለይ ሴቶች በዚህ ረገር ለኢንፌክሽን ስለሚጋለጡ ሽታውን በተለየ ትኩረት ሊያጤኑበት ይገባል በማለት ያስቀምጡታል። ሌላኛው የተሰነዘረላቸው ወሳኝ ጥያቄ ደግሞ ከውሃ ጋር የተያያዘ ነው። አንዳንዶች ውሃ አይጠማኝም፣ ኩላሊቴ ላይ ችግር ያመጣብኛል ሲሉ ይጠይቃሉ። ውሃ የማይጠማቸው ሰዎችም አሉ። ስለዚህ በቃ ካልተገደዱ አይጠጡም። በሌላ አንጻር ደግሞ ውሃ አብዝተው የሚጠጡ ሰዎችም አሉ። አረ ውሃ ማብዛት ጥሩ አይደለም ይላሉ፣ እርሶ ምን ይላሉ? በሚል ለቀረበላቸው ጥያቄ ዶክተር ፍጹም ሲመልሱ ብዙ ሰው ውሃ ባለመጠጣት ይታመም ይሆናል እንጂ ብዙ ውሃ በመጠጣት ችግር ላይ የሚወድቅ ሰው የለም በማለት ያስቀምጣሉ። ዞሮ ዞሮ በአማካኝ በቀን ምን ያህል ውሃ መጠጣት ያለብን የሚለውን ነው ማወቅ ያለብን ሲሉ ዶክተር ፍጹም ሲገልጹ ከሁለት እስከ ሶስት ሊትር ውሃ በቀን ብንጠጣ ይመከራል። ይህንን መጠን በአንድ ጊዜ መጠጣት ላይኖርብን ይችላል። እንደ አመጋገባችን፣ አዋዋላችን፣ አጠጣጣችን ሊለያይ ይችላል በማለት ያስቀምጡታል። ዞሮ ዞሮ ነጥቡ ሰውነታችን ለስራ ማስኬጃ የሚያስፈልገውን የውሃ መጠን ከማወቃችን ላይ ነው በማለት ይገልጹታል። በአጠቃላይ በቀን ውስጥ ሁለት እስከ ሶስት ሊትር ንጹህ ውሃ ብንጠጣ ግን በጣም አሪፍ ነው በማለት ያስቀምጡታል። ቀደም ሲል እንደተጠቀሰው በቂ ውሃ እየጠጣን ስለመሆኑ አንዱ የምናውቅበት መንገድ የሽንታችን ቀለም ራሱ ነጣ ያለ ነው በማለት ያስቀምጣሉ። ይህ ቀለም ውሃ በበቂ እየጠጣን እንደሆነ የሚጠቁም ስለሆነ በዚህ የውሃ መጠኑን መቆጣጠር እንችላለን ይላሉ። ሌላኛው ለዶክተር ፍጹም የቀረበላቸው ጥያቄ ለመሆኑ በኢትዮጵያ የኩላሊት ህመምተኞች ብዛት የጨመረው ለምንድ ነው የሚል ጥያቄ ነው። በአዲስ አበባ ዋና ዋና ጎዳናዎች ላይ ሳይቀር ከቅርብ ጊዜ ወዲህ የኩላሊት ህመምተኞች ይታያሉ። በቤተሰብ በጓደኛ፣ በቅርብ የምናውቃቸው የኩላሊት ታማሚዎች በስተዋል። ምን አዲስ ነገር ተከስት ይሆን እንዲህ የኩላሊት ህመም የተስፋፋው በሚል ለቀረበላቸው ጥያቄ ይህ ሰፊ ጥናት የሚጠይቅ ጉዳይ ነው በማለት ምላሻቸውን ይጀምራሉ። ዶክተር ፍጹም አንዱ የአኗኗር ዘይቤያችን መቀየሩ ነው በማለት ያስቀምጣሉ። አብዛኛው ሰው ወደ ከተማ ገብቶ ኑሮ እየጀመረ ነው። ቢሮ ነው የሚሰራው። ቢሮ ስንቀመጥ ደግሞ እንቅስቃሴ ይቀንሳል። ይህ ደግሞ የሰውነት ክብደታችን እንዲጨምር ያደርጋል። የሰውነት ክብደት ሲጨምር የስኳር የደም ግፊት በሽታዎችም እየጨመሩ ይመጣሉ። እነዚህ ደግሞ በዋናነት የኩላሊት በሽታን የሚያመጡ ነገሮች ናቸው በማለት ያስቀምጣሉ። አክለውም ዶክተር ፍጹም ምናልባትም የኩላሊት ህመም ታማሚ በስቶ የታየው ምርመራ በመስፋፋቱ ምክንያት እንደሚሆን ያስቀምጣሉ። ዶክተር ፍጹም በፊት ሰው ታመመና ሞተ ይባል እንጂ ለምን ሞተ የሚለው ጥያቄ አልነበረም፣ ወይም መልስ አልነበረውም። አሁን ግን ምርመራ በብዛት ስላለ ሰዎች በኩላሊት ህመም መሞታቸው በስፋት ማወቅም ጀምረን ሊሆን ይችላል በማለት ያስቀምጡታል። ዶክተር ፍጹም አንድ ሌላ መላምት አድርገው የሚያስቀምጡት የምርመራ አቅምን መጨመርን ነው። ለምሳሌ በፊት የኩላሊት እጥበት ወይም ዳይለሲስ አይታወቅም ነበረ። የታመመ ሰው እንዲሁ ይሞታል። አሁን በኩላሊት እጥበት ላይ ያሉ ብዙ ሰዎችን እናውቃለን። ይህም የኩላሊት ህመም የበዛ እንደሆነ እንዲሰማን አድርጎናል ይላሉ። መድኃኒት ጋር በተያያዘ ደግሞ እጅግ አሳሳቢ ነው በማለት ያስቀምጡታል። በተለይ ትልቁ ችግር በእኛ አገር ሰዎች በሐኪም ሳይሆን በሽተኛው ራሱ ለራሱ መድኃኒት የሚያዝበትና መድኃኒት የሚወስድበት ነገር በስፋት አለ ሲሉ ያስቀምጣሉ። ይህ እንዴት ችግር እንደሆነ ሲያብራሩ ብዙ ሰው የኩላሊት ህመም እንዳለበት አለማወቁን ያነሳሉ። ሰዎች ሌላ ህመም ሲታመሙ ነው ኩላሊት የሚ የሚመረመሩት እስከዚያ ድረስ ግን ጤነኛ ኩላሊት እንዳላቸው ነው የሚገምቱት። በዚህ ሁኔታ ላይ ሳሉ ታዲያ እንደ ልባቸው መድኃኒትን ይወስዳሉ። ሌላ በሽታ መድኃኒትን ሲወስዱ የኩላሊታቸው ጤና ስለማይታወቅ የመድኃኒት ምጣኔ ሳይሰራላቸው መድኃኒት ይወስዳሉ፣ ለዚህም በጣም ይጎዳሉ በማለት ያስቀምጣሉ። ያለ ኩላሊት ምርመራ መድኃኒት በፍቃዳችን ስንወስድ ደግሞ ኩላሊት ላይ ከፍተኛ ጫና ይፈጠራል በማለት የሁኔታውን አሳሳቢነት ይገልጻሉ። ስለዚህ በእኛ ሀገር ሁኔታ መጀመሪያ ማስቆም ያለብን ሐኪም ሳያዝ መድኃኒት መውሰድ የሚለውን ነገር ነው በማለት ይገልጻሉ። ሁለተኛው በብዛት ገበያ ላይ ካሉ መድኃኒቶች ውስጥ ሰው በራሱ ተነሳስቶ የሚወስዳቸው የራስ ምታት፣ የቁርጥማት ማስታገሻ መድኃኒቶች ችግር እየሆነ መጥተዋል በማለትም አስቀምጠውታል። እነዚህ መድኃኒቶች ሰው ዝም ብሎ የሚገዛቸው መድኃኒቶች ተደጋግመው በሚወሰዱበት ጊዜ ኩላሊታችን ላይ ከፍተኛ ጫና ይፈጥሩበታል በማለት አስፍረውታል። የጨጓራ መድኃኒትም ተመሳሳይ ችግር ኩላሊት ላይ ይፈጥራሉ። ያለ ሐኪም ትዕዛዝም የምንወስዳቸው ከሆነ በተለይ ኩላሊታችንን ሊጎዱ ይችላል። መድኃኒት ሐኪም ሲያዝልን ብቻ ብንወስድ ጥሩ ነው በማለት ይመክራሉ። ለምን ከተባለ አንደኛ ሐኪማችን ትክክለኛውን መጠን ይነግረናል። ሁለተኛው ደግሞ የኩላሊታችንን ሁኔታ መርምሮ መውሰድ የሌለብንን መድኃኒት ያሳውቀናል። ዶክተር ፍጹም እንደሚሉት በተለይ የህመም ማስታገሻ መድኃኒቶችን በቀላሉ ተገኙ ተብሎ በየጊዜው እያነሱ መቃም ከፍተኛ አደጋ እንዳለው በአጽኖት ሰጥተው ይመክራሉ። በመጨረሻም ሲያብራሩ ቁልፍ ተግባራትን የሚያከናውነው ኩላሊት አንድ ጊዜ ከታመመ ብዙ ጣጣ ይዞብን ይመጣል። ብዙ ነገሮችን ያስተጋጉላል፣ ብዙ ነገሮችን ያወሳስብብናል። ምን ተሻለ ታዲያ ሲባሉ ዶክተር አጭር ምክር ሰጥተው ያልፋሉ። ጤናማ የአኗኗር ዘይቤን መከተልና ደግሞ ቢያንስ በየዓመት አንድ ጊዜ የኩላሊት ምርመራ ማድረግ ኩላሊታችን አልታመመም ማለት ኩላሊታችን ጤናማ ነው ማለት አይደለም በማለት ይገልጹታል። እግረ መንገዳችንን ስለ ኩላሊት ስናወራ በቅርቡ በኢትዮጵያ ጅንካ የተከሰተው በሽታ ኩላሊትን ፌድ የማድረግ አቅም እንዳለውም ተሰምቷል። በደቡብ ኢትዮጵያ ክልል ጅንካ ከተማ ከሰሞኑ በተከሰተውና ምንነቱ በመረጋገጥ ላይ ባለው የሄሞራጂክ ፌቨር በሽታ የተጠረጠሩ ታካሚዎች ላይ በፍጥነት የኩላሊት ስራ የማቆም ሁኔታ መታየቱ የሕክምና ባለሙያዎችን በእጅጉ ያሳሰበና የህመሙን አደገኛነት የሚያሳይ ምልክት ሆኖ ተወስዷል። ሄሞራጂክ ፌቨር በተለያዩ ቫይረሶች የሚከሰት የወል ስም ሲሆን ዋና ተግባሩ የሰውነትን የደም ዝውውር ስርዓት እና የደም መርጋት ሂደት መጉዳት ነው። በጅንካ የታየው የኩላሊት መክሸፍ ፍጥነት የበሽታው አይነት ከባድና ከፍተኛ የህመም ክትትል የሚያስፈልገው መሆኑን ያመላክታል። የኩላሊት ስራ በፍጥነት መቆም የሚከሰተው ቫይረሱ በሰውነት ውስጥ ከፍተኛ ጉዳት ሲያደርስ ነው። የሄሞራጂክ ፌቨር ወቅት ቫይረሱ የደም ስራዎችን ግድግዳዎች በመጉዳት ከመጠን ያለፈ ደም መፍሰስ እና የደም ግፊት በሽታን መጠን እንዲቀንስ ያደርጋል። የደም ዝውውር መቀነስ ደግሞ ወደ ኩላሊቶች የሚደርሰውን የደም መጠን እንዲቀንስ ያደርጋል። ኩላሊት በትክክል ለመስራት በቂ የደም ፍሰት ያስፈልገዋልና የደም አቅርቦት ሲቀንስ የኩላሊት ሴሎች ተግባራቸውን ያቆማሉ። ይህም አጣዳፊ የኩላሊት መክሸፍን ያስከትላል። በተጨማሪም በከባድ የሄሞራጂክ ፌቨር ህመም ወቅት በሰውነት ውስጥ ከመጠን ያለፈ የፈሳሽ መጥፋት ለምሳሌ በማስመለስና በማስቀመጥና ሾክ ያስከትላል። እነዚህ ሁኔታዎች በኩላሊት ላይ ተጨማሪ ጫና ይፈጥራሉ። ኩላሊት የሰውነትን ፈሳሽ መጠንና የኤሌክትሮላይት ጨውና ማዕድናት ሚዛን የመጠበቅ ዋና ተግባር አለው። ነገር ግን ቫይረሱ በሰውነት ክፍሎች ላይ ጉዳት ሲያደርስ፣ በተለይ ኩላሊቶች የደም መርዛማነትን የማጣራት አቅማቸውን ያጣሉ። በዚህም የኩላሊት ስራ በፍጥነት ያቆማል። የኩላሊት መክሸፍ በሄሞራጂክ ፌቨር ህመምተኞች ላይ ከታየ ሞት የማስከተል እድሉ ከፍተኛ ይሆናል። የህመሙ ምልክቶች ሲጀምሩ እንደ ትኩሳት፣ ራስ ምታት እና የጡንቻ ህመም ወባ መስለው ሊታዩ ይችላሉ። ነገር ግን ሁኔታው እየተባባሰ ሲሄድ የኩላሊት መክሸፍ ካለ የህክምናው ሂደት እጅግ አስቸጋሪ ይሆናል። ዶክተር ሰላሙን እንደገለጹት በአጭር ጊዜ ውስጥ የኩላሊት ስራቸው ከባድ ደረጃ ላይ መድረሱ የተፋጠንና ጠንካራ የሆነ የህክምና ምላሽ አስፈላጊ መሆኑን ያመላክታል። ስለሆነም የጤና ሚኒስቴር እንዳሳሰበው ማንኛውም ሰው በአፍ አፍንጫና ሌሎች የሰውነት ክፍሎች የመድማት ትኩሳት፣ ማስቀመጥና ማስመለስ ምልክቶች ሲታዩበት ወዲያውኑ ወደ ጤና ተቋም በመሄድ የላብራቶሪ ምርመራ ማድረግ ወሳኝ ነው። በተለይም የኩላሊት ስራ መቆም ሊያስከትል የሚችል አደገኛ በሽታ በመሆኑ ቶሎ ወደ ህክምና መሄድ ህይወትን ለማደን ቁልፍ ነው። ዘግይቶ መድረስ ለህክምና ባለሙያዎችም ፈታኝ አድርጓል። ክቡራን አድማጭና ተመልካቾቼ ቀደም ካለው የዶክተር ፍጹም ቃለ ምልልስ እንዲሁም ወደ መጨረሻ አካባቢ ስለ ሄሞራጂክ ፊቨር በርካታ ነገሮችን እንደተገነዘባችሁ ተስፋ አደርጋለሁ። ዶክተር ፍጹምን ጨምሮ የህክምና ባለሙያዎች ስለዚህ አሳሳቢ ስለሆነው ስለ ኩላሊት ህመም የሚናገሩትን ከልብ በማጤን ከኩላሊት ህመም ራሳችሁን እንድትጠብቁ እየገለጽኩኝ፣ እንደተለመደው ማንኛውንም ሀሳብና አስተያየት ኮመንት ላይ እንድታሰፍሩ እጠይቃለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜን ተመኘው።